አንድ አድምጥ ያለቃም ወይ ስና የመለስኩለትን የእናንተ ልጆች የተሰጣችሁን ተተኳሽ ይዘው እንዲመጡ አድል ሌላ ችግር ውስጥ ነው የምንገባው። እንዲ እንዲቱ አለቃ የባለፈው ክፍፍል ጊዜ እኛ በአፈሙዝ ልክ በሰው ኃይል ልክ ይሁን ብለን ጠይቀን የሰው የበሌን እንውሰድ አላልንም። የበታችንን እንውሰድ አላልንም። ያለንበት የጠላት ጫና የሚታወቅ ነው። ያለና ፈሙዝ የሚታወቅ ነው። ያለን ሰራዊት የሚታወቅ ነው። ስለዚህ አሁን የሚመጣው ሎድ ለአባሉ የማይደርስ ከሆነ አንዱን ያቅልብ ነው። በቃ ከእኛ ኩርፊያ የለንም፣ ቢመለሱ የተሻለ ነው። የሚሄዱ ይሄ ደግሞ የእኔ ብቻ ሳይሆን የሁሉም የፍለጦሮ፣ ያመራሩ የጋራ አቋም ነው። ያለንበትን ነባራዊ ሁኔታ መረዳትና ያስፈልጋል ብዬ ነው የማስበው። በጠላት እንደዚህ እየተሽለኮለቀ ይህን ያለ አርሶ አደር እየተጠርነፈ ያለበት ፈተና ላይ ባፈሙዝ ልክ ማከፋፈል ያልቻለ መቶ ሀምሳ ሁለት መቶ ያለው እኮ የብርጌድ የሰው ኃይል አለ። ይህን እናቃለን እና አንድ ሺህ ሁለት ሺህ ካለው ሰው ጋራ አሁን ስምንት ሺህ ብሬ ቆሬ ታደሰ ላይ አምጠን እንትእንዴት እንደምናዳርሰው እስኪ መረዳት ይሻለን። ውቄት ሊያመጣ በሚችልበት መንገድ ይከፋፈልና እኛ ደግሞ ሌላ ጊዜ ደግሞ እየታስቦ በሰው ሀይላችን ልክ የሚሰጠን ከሆነ የዛኔ ብንቀበል የሚሻል የሚል የክፍለ ጦሩ በሙሉ አቋም ነው፣ የአመራሩ በሉ እንተያያለን። እንግዲህ ሰምታ ስማ ማን እንጃ ምን ማለት ነው? እንደዚህ አይነት ንግግር የሚናገር እኔ ምን አውቃለሁ? እንተያያለን ይለኛል። አሁን አንድ ነገር ልንቃል ልግባለች ምነግር ማለት ነው በዚህ ጉዳይ ይህንን በማድረጋችን የሚመጣውን አደጋ እኔ አልሰራም ማለት ምንም ኃላፊነት አልወስድም። እንደዚህ የሚያደርጉ ከሆነ ሌላ ሰው መተካት ትችላለህ። በቃ አሁን አይደለም የአንተ አቋም፣ በቃ የአንተ አቋም ማለት ነው። በዚህ ጉዳይ ሌላ አቋም ነው በቃ እንዳታስብ፣ የጋራ እናደርገው ብዬ ነው ነው እንዳታስብ፣ በቃ እንዳታስብ ዝም በለን ያለው በቃ። ምን እኔ የሚገርምህ ነገር በባለፈ ይህን ነገር ፈርተክለን ያልነገርከኝም አሰማለሁ ቆያ ኔ አለ አለቃ አልኩትኝ። በቃ ከአሁን ቀደም እንደሆነው እንዳይሆንብን አንደኛ ባህር ዳርነት ሀሳብ ያደረገ ሞተሮችም በዛ ልክ የሆኑ ተተኳሽም እንደዛ የሆኑ ስለው እስቲ ቆይ በሰላም እንግባ ችግር የለውም አለ። ለዝናቡ ላኩለት፣ ለእኔ ያለም ላኩለት፣ ለሶስት እኮ ልክ ያለው። የሚገርምህ ነገር ይህን ጉዳይ ማለት ነው። ሌላው ቀርቶ እኮ ጦራችን እንኳን ከጦር ጋር እኩል እንኳን ቢሆን ማለት ነው የጠላት አስተላለፍና ያለንበት ሁኔታ እኮ ግልጽ እኳ ነው። በቃ የምሮ የምሩት በቃ አሁን እነዚያን የምስራቆች ጅሙ ጉዞ ጀምሯል። የሄዱት አላውቅም እንጃ ምን እንደ አው እነሱማ ጀምሯል ይመጣል። በቃ ስልኩን ላክልኝ ለእኔም። እሺ በቃ ይሄን ነው የምናደርግ። እዚያ በኋላ መቶ ክፍለ ጦሩን መምራት ይችላል። የለም ምን በቃ ነው የለውም እንደሌለ ሊሆን ምን ነገር እሱ እሱ አንድ ሺህ የማይመላ ጦር ይዞ ችግር የለም። እሺ አይ አሪፍ ነው ያደረክልኝ ይመች